ስጀመር እናንተ ተዋት ከላስ አታውሩ፣ ውዶቼ። ስጀመር ይፈላባታል። ደግሞ እሷን አጀንዳ እርገታችሁ ስታወሩ ሰገጤ አታወሯት። እኔ ድሮ በጣም ነበረ መወዳት። እኔ በስህተት ነው ብለ ሀይሚን ከዘቀዘቀች ከን ጀምሮ እንደእሷ ሚዲ የሚያስጠላኝ ሰው የለም። እንዴት አንድ ሰው የሚወደን ሰው በስህተት ምት ሰው ይዘቀዝቃል እን እሷ ሃይሚን ዘቀዘቀች። ሴትዮ ለማንም የማትመልስ ውርጓት ሲጀመር፣ በሰው ነው የምትመራው። ጭንቅላት የላት ጭንቅላት የላትም ሐቢብቲ። እሷ በሰው ነው የምትመራው። አስርግጭ ልንገላት። አሁንም እዚህ ውስጥ ልትኖር ተቻላች። በሰው ነው የምትመራው። ምንም አባትረጭ ያለው ከፈለግሽ ባላጣ ብትባል ፎቶ ብዘቀዘቅህ ነው ምንም አታመጭ። አንቺ የምዘቀዘቅኝ ፎቶ ደግሞ እኔ ራሴ እለጥፍሻለሁ። ምን አባሽ ታመጣለች? በነገራችን ላይ እኮ በሰው እኮ ነው የምትመራ። በሚያዛዝን ሁኔታ በሸቃላ ምክር እኮ ነው

እንደዛ ብላለች። ባይዘዌ ምንድን ነው ያለችው? እኔ እኮ ያሰብኩት ላሞቹ ነው ብዬ ነው። ይሄ ማለት ራክሱ እኮ መቀሳሰር እኮ ነው። ገበሽ፣ ማን እንዶ የነ የጻፈ አይታውቅም። ይሄ ማን እንዶ የጻፈው አይታውቅ። እሷ ራሷ ሊሆን ትችላለች። እሷ ራሷ ማለት ነው። እሷ ራሷ ነች የጻፈችው ሲጀመር። ምንም ላም የሚባል በግ የሚባል ነገር ሁሉም ፒስ ነው። ገበሽ፣ አንቺ ከፈለግሽ በናትሽ ተተካይ

ባይዘው እኔ አስሬ ነው የነገርኳችሁ፣ የኔ ፎቶ የምትዘቀዝቁት ፌመስ መሆን ፈልጋ ነው። ስለዚህ ልዘቀዝቅ ትችላለችና ማን ስለሆነችን ያንቺ ፎቶ እሷ ማለት ጥሩ ጊዜ እና ጥሩ ሰዓቶች አሳልፌን ነበረ፣ ገበሽ ከሷ ጋር ማለት አንድ አመት ሙሉ ግን ዝቃጭ መሆንች እኔ አላውቅም። ገበሽ እንደዛ መቀሳሰር ምናምን የምትወድ ከሆነ አላውቅም ነበረ። ግን አሁን እኔ እሷ ሞቼ አልዘቀዝቅም። ሞቼ ይበቃቸዋል። አላላችንም። በምንድን ነው የምትበልጪው አንቺ ሴትየው ማለት? በወሬ ወይ በሴዴ ሰው አለ አይደለ? ዱሮ ማለት ነው። እኔ ሲያወሩ ሰምቼ ነው። ልክ እንደዛ የት መወቃ የት እንደዛ ሆነ የት ወሬ ያለ እያለች የምትዞር ሴት ይሁንላት። በየቤቱ ላይ የተከፈተበት ቤቱ ሁሉ ጊዜ እየጋባች እየወጡ ወይ ስራ የለሽ? እኔ ቢዚ እኮ ነኝ። ነይ ከእኔ ጋር እንሰራለን። እሺ እኔ እኮ አንድ ቦታ ተቀምጠን ፋይ እያለን ነው የምንዋለው እንጂ የማንንም ወሬ እናወራ ሴቶች እንዴት ነው መዞር አበዛችሁ እየዞራችሁ እየሰወ አታወቅም። ላም በወለነገ ለ ሚባል ነገር የለም። እኔ ቆንጆ ላም በግ ሚባል ነገር የለም። የራሷ በግ ከሆነች እኔ አያገበኝም፣ ላም ከሆነች እኔ አያገበኝም። አሁን በስነ ስርዓት ቁጭ ያልን ሰዎች መነካት ማለት ምን ማለት ነው? እኔ እየነገርኩ ነው። በአንድ እግር አስቆሙና ይቅርታ የጠየቀች ሴት

ሃሳብ አይደለም ገበሽ፣ አንቺ እኮ ሰሚራ ጋር ራሱ ስትጣይ ማለት ነው። እዋ እኔ እኮ አንቺ እናንተ ባክሊኩ ኖሮ እኔ እሷ ቤት እኮ አጅነ ፌመስ ስለሆንኩኝ ብዙ ጊዜ ምንም እኔ ቆንጆ እኔ ሼር ሲያድርጉ ምን ተፈጥሮ ነው። ዛሬ ገብቼ ሲያይ ቆንጆ ወሬ እንደዚ አይወራም። የራስሽን ከብዛት ጥራት፣ ከብዛት ጥራት ብዬ እኔ ቤት የሚገባ ሰውና በጎች ተሰብስቦ እየተራመደ ነው። እንደ ቤትሽ የሚመጣው ውሻ መሳደብ በአሽሙር ዘቅዘቅሽ

ከዛ የምትደውለው ወሬ ነይ ነይ። አንዱ ስልክ ደግሞ ቲክቶክ ላይ ነች፣ እየቀለች ነው። በስማን በወልድ አንች የምን አይነት ሰውነች? በእግዚአብሔር እንደ ሰው የቀለደውን ሄዳ ራአዙራ ጭራሽ። አንቺ ብ ቆሻሻ ሰው አልፈልግም። የምን ቁንጅ እናንተ ስራ ያለኝ ሰው ነኝ። እኔ ጋር ትነካኪ ከፈለግሽ፣ ተገለበጨ ከፈለግሽ፣ እየዘቀዘቅ እኔ ምን አገባኝ። አንቺ እኔ ምን አገባኝ። ግን እግዚአብሔርን ምላችሁ እዚህ ውስጥ ያላችሁ መስማት ከፈለጋችሁ ቡሩኬን እና ሀይሚን ሳትነካ እኔ ጋ ታውራ ከፈለገች። ይሄ ሌላ ሰውን በቃ ይህ እነዚህ ላሞች እነዚህ በ የሚባል ነገር የለም። ገበች እኔ አያገባኝም። እኔን ከፈለግሽ እኔ ጋር ወሬ ሱሱን ከፈለግሽ ከሱሱ ገቢቻ ማወራት እንጂ ምትች ሌላ ሰው መነካት አትችይም። ብሩኬና ሀይሚ እዚ ውስጥ ምንም አያገባችም። አንቺ ራስሽ ታቂ እና እነሱ ላሞች በጎች ምን ማለት ነው? ትርጉሙ ምንድን ነው? እዚህ ጋር ፕሮፋይል ላይ ያለው ሰው ነው። አንቺ እንደዚህ ብለሽ የምታወሪ አናታም ማለት ምን ነሽ አንቺ? ቆም ብለሽ አስቢ። ሰው ሰው የምር ታያችሁ። እናንተ ሱሱ ታያችሁ የምር እኔ እኮ እሷ ማን የምር አይዲያ የለም፣ ከኛ ውጭ አይዲያ የለም። ለዛ ነው። እናንተ አይገባችሁ እንጂ ስላት ማለት ምን ምን ምንድን ነው? ምን ማለት ነው? እኔ አላቅም በየሱስ፣ እሷ ጦንቃ ስለሆነች እኮ እሷ ጦንቃ ኢባብ ስለሆነች ይሄ ስላት ያደረገችው እሷና እሷ ብቻ ነች። በኢየሱስ ምን ሙዝንቃን ሰማለን። በቃ ታያችሁ የምር እኔ እኮ ግን ሙዚቃ እንሰማለን። እኔ እዚህ እያላችሁ ካላችሁ የሀይሚ ፕሮፌል ነኝ እኔ ሀይሚ አድናቂ ነኝ፣ የብሩኬ አድናቂ ነኝ ካላችሁ ሀቢባ ሚታወራ ነገር የራሷ ከማ ጋር እንደሆነ ተጣልተ ሁሉንም ሰው ማጣላት ፈልጋ ነው ዩኖ። ስለዚህ እኛ ጋር የሆነ እነሱ እንደዚህ ፈልጋ እኮ ነው እሷ ሲመራሱ እናንተ ስትጠሩ እሷ እኮ እንደዚህ አይነት ነገር ፌመስ ሆና ምናምን እንዲታይ ፈልጋ እንደዚህ አይነት ነገር እኛ

ከዳመሽስምሽንቲ ሲሚኝ ማለት ነው። እኔ ለአንቺ መልስ ማስጣት ፈልጌ አይደለም፣ ሞቼ ነው ማለት ነው። ታውቂያለሽ፣ ሞቼ ማልሰጠሽ ማለት ነው። ኒቄ ነው ይሄ ማለት እኮ ኒቀት ነው። ኒቀት ስለሆነ ከዚህ በፊት እኔን ዘቅዝቀሽ እራሱ እኔ ስለናቅሁሽ፣ በጣም ስለናቅሁሽ፣ በጣም በቃ ኒቀት እኮ ነው። ሰው መልስ ካልመለሳ ይሄ ኒቀት ነው። እኔ እራሱ እኮ የእሱን ስማት ትጥሪ በቃ እንታይ ገበኝ እኮ እኔ እና እንገናችሁ ብዬ ነው እዚህ ስልሳ ምናምን ሰው አላችሁ። እኔ አሁን ማውራት የፈለግኩት እሷን በጣም እንይቃታለን። እስከ ጥልድ ነው የምንይቃት። እኔን ማለት አልመልስም። የእኔ ፎቶ ዘቀዘቀች ምን አደረገች? ማንም ሰው ሄዳችሁ አንሱ ሳይንን እንደዛ ምናምን እንድትሩኝ አልፈልግም። እንደፈለገች ታድርግ። አንደኛ ነገር፣ ሁለተኛ ነገር ደግሞ እዚህ ውስጥ የሚነብሩ ከሚያስገባ ነገር ምንም የለም። እሷ ነች የፈለገችው ነገር እሷና እሷ ብቻ ማውራት ከኔ ጋርም ይሁን ከማንም ጋር ይሁን ይሄ እዚህ ውስጥ ታይሚ ብሩኬሂ ላሞች፣ ፍየሮች ምናምን ይሄ የምድነሱ በግ ምናምን የሚባል ነገር የለም። የፈለገችው ሰው ጋር ማውራት ነው አለቀ። ነገር ገባቸው። እናንተ ደግሞ አታቀሳስሩ። እሷ የፈለገችው ሰው ጋር ታውራ፣ እንደፈለገች ትዘቅዘቅ። እኔ አያገበኝም። እኔ በጣም እስከ ጥግ ስለምን ይቃ ማለት አልመለስም እኔ አሁን ማውራት የፈለኩት የራሱ ብሩኬና ሀይሚ እዚህ ውስጥ አያገባችሁም። እኛ ደግሞ ሀይሚ ኦዲየንስ ነኝ የብሩኬ ኦዲየንስ ነኝ ብለን አይደለም የምናወራው። እሷ ስለታስገበች ምን አስገበች የራሷና ፈጣሪ ያውቃል። ሰው ሀገር ያለችው የራሱ ፈጣሪ ይፈርዳታል። እንደዚህ የሚባል ነገር የለም። እንዴት ነው እንደዛ የምታስበው? እኛ እኮ መቼ እንደዛ እንደምንሞት ነገ እንደምንሞት አናውቅም። እንዴት ነው ለሰው ልጅ መጥፎ የምናስበው? ምንም